አሰላሙ አሌይኩም ወረህመቱላ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች፣ ሰላም እዝነት አይለያችሁ እያልኩኝ እንግዲህ ዛሬ ደሞ የሚሰራው ምንድን ነው? ሳሎነ ሮብ ማለት ነው። ሳሎና ሮብ ወይም ደሞ ሳሎና ሂንዲ ወይም ደግሞ ሳሎና ካሪ ማለት ነው። ሊሰራ ነው። እዚህ ጋ ትማትምና ሽንኩርት ሳልሳ፣ እናም ደሞ ቅመም ማጂዎች የሚፈልጉትን ቅመም፣ ካሪ ነው ዋናው የሚያስፈልገው አርጋችሁ እሳት ላይ መጣድ ነው። እኔ እሳት ላይ ጥጄ በዚህ መልኩ አርግዋለሁኝ። መፍጫ ላይ እፈጨዋለሁ ማለት ነው። አያችሁት? በዚህ መልኩ እዚህ ጋር ሮብ አዘጋጅቻለሁኝ። ጆዝ ሂንድ ካላችሁ ወተቱ ተጠቀሙ። ባውደሩ ካላችሁ ትንሽ ተጠቀሙ ማለት ነው። የተፈጨ ባውደሩ ማለት ነው። እና ሮቡና ይሄን ሳልሳ አንድ ላይ አብረን እንፈጫለን። የተጠቀምኩት ሮብ ይሄኛው ነው። ዘባዲ ማለት ነው። እና ፈጭቼ እመለሳለሁኝ። ዶሮ በዚህ መልኩ ነው ዶሮን እሳት ላይ አድርጋለሁኝ። ጊዜ ለመቆጠብ ብዬ ነው እንግዲህ፣ ያልተመቸኝ አላሳየኋችሁም። በዚህ መልኩ ፈጭቼ ጨርሻለሁ ማለት ነው። በዚህ መልኩ ከዛ ዶሮ ላይ እናደርጋለን ዶሮ ያረኩበት እንግዲህ ቅመሞች ናቸው። ከሙን፣ ፍልፍል፣ አስወድ ያኔ ያሉት ካሪ ያላችሁን ቅመሞች ማንኛውንም መጠቀም ትችላላችሁ ማለት ነው። እሱን አርጌ ነው ዶሮ እና ቱም፣ ዝንጅብል ፍሬሽ እሱን አርጌ ጥጨዋለሁ እና አሁን ደግሞ ይሄን በላዩ እናረጋለን። ይሄን ይመስላል ዶሮ። ቢስሚላህ ይሄን እናረጋለን። ማሻአላ ተባረካላ። ከዛ እናዋህደዋለን። ማሻአላ። ምርጥ ሳሎና ካሪ ነው የሚወጣው፣ ማለት ነው። ቅላት ከፈለጋችሁ ሳልሳ ጨምሩ። ከዛ እዚህ ጋር ድንች አዘጋጅቻለሁኝ። እናንተ የሚፈልጉትን ያህል ድንች ጨምሩ። እኔ ደግሞ ይሄንን ነው ምጨምረው፣ ድንች ስለሚወዱ ማለት ነው። ድንቹን ደግሞ በሚፈልጉት ሳይዝ መቁረጥ እናንተ ትችላላችሁ። የሁሉም ቤት ይለያል። ነገር ግን ይሄ ዶሮ ሊበስል ሲል የሆነ ትንሽዬ መብሰል ሲቀረው አብሮ እንዲጨርስ አብረን እናረጋለን ምክንያቱም ድንቹ ቶሎ ስለሚበስል ማለት ነው እና ቤተሰብ ቪዲዮን ላይክ እያደረጋችሁ ለቤት የርት ሲሆናችሁ ላይክ እና ሰብስክራይብ አድርጋችሁ ደውል ምልክቷን መንካት እንዳትረሱ እንግዲህ ተመልሼ እንገናኛለን ወጡ ምን እንደሚመስል ቤተሰብ ሩዙ በዚህ መልኩ አልቆልኛል ማሻላህ ተባረካላ ቡካሩትን ሳሎናውም እንዲህ ሆኖልኛል እንግዲህ በዚህ መልኩ ጨርሰናል ማለት ነው። በዚህ መልኩ ጨርሻለሁ ማለት ነው። እንግዲህ ሰላጣ ምሳ ላቀርብ ነው። ሳሎና በዚህ መልኩ አልኳል ዳይካሩ